ከሚዲያ ጋር በተያያዘ ያነሳችኋቸው አሉ። ስሙን የትግራይ ሚዲያ ላይ ለምን ቅሬታ እንዳቀረብ ብዙ አገባኝ። ትግራይ ሚዲያ የራሱ ችግሮች አሉበት፣ አንድ ሺህ አንድ ችግሮች አሉበት። ግን በየጊዜው ዳይቨርሲቲ እንድኖረ ሀሳብ እንዲጨምር ውስጥስ ለማድረግ ስራዎች ለመስራት የሞከርነው ግን ደግሞ በጣም ዲስአፖይንቲንግ ነው። ብዙ ጊዜ ለምሳሌ እኔ ስገመግብ የሚቀርብልኝ ጥያቄ አለ ኮታቸውን አስቀምጠው የሚሄዱ ምሁራን አሉ። ድምፂ ወያኔና ትግራይ ቲቪ ኦልሬዲ ኮታ አስቀምጠው እነሱ ናቸው የሚጠሩት። የሆነ ጉዳይ ለመተንተን ሜዲካል ኢሹም ሲተነትኑ እነሱ ናቸው፣ ፖለቲካም ሲተነትኑ እነሱ ናቸው የሚቀርቡ። ቢክስ ነው። ዳይቨርሲፋይ አድርጉት። መቀሌ ዩኒቨርሲቲ ብቻ ለምን ሆናለ? ራያ ዩኒቨርሲቲ ያለ፣ አዲግራት ዩኒቨርሲቲ ያለ፣ አክሱም ዩኒቨርሲቲ ያለ። ሶ ይስፋ። ገበሬው ለምን አንጠይቁም? ገበሬው ፌዴራሊዝም ያለውን ኮንሰብት ቅድም አላችሁ እንጂ አማራና ትግራይ ማን አጣላው? ምንም የተጣላ ሕዝብ አለ? ውሸት ነው። ይህ ሁሉ ሲያቀራራብ ሰሙት። አማራና ትግራይ አልተጣላም። ሰው የተጣላ ሰው ካለ መታረቅ ያለበት የሚጣላ የጣላው ሰው ነው። ያየው ተያጥራል የጸጋ ገርብ ነው። አሁን እዛ ውስጥ የሚባለው ከዩጎዝላቪያም ከ ከሶማሊያም ይመስለኛል ሲዳም አገር ትፈርሳለች ነው የሚለው። ባለቅ ነው ሳይቀር በዛን ሰዓት አገር የሚፈርሰው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 ከነቡሩ ማደባበት ስትሞክር ነው ጥፋት የተፈጸመ፣ ያለው ያንዱ ጀግና ያንዱ ገዳይ የሚሆንበት ምክንያት በፐርስፔክቲቭ ካስቀመጥ ነው። ጀግናና ገዳይ ወደሚባል ትርክት ለምን እንገባለን ነው እሱ ላይ ነው ክሊር መሆን ያለብን። መንግስት ከሀገራቱ ጋር ይፈራረማል። ይሄ ተመሳሳይ ጥያቄ ስለሆነ ይኔም ተስፋ ማደርገው የሀገር ጥቅም አሳልፎ አይሰጥም የሚል ነው። እንደዛ አንዳንድ ክሊር መሆን ያለብን በእያንዳንዱ ሀገር ስምምነት ላይ የኢህአዴግ ስራ አስፈጻሚ ምን፣ የኢህአዴግ ማዕከላዊ ኮሚቴ ተሰብስቦ ይነጋገራል ማለት አለ ጠቅላይ ሚኒስትር ሲሆን ጠቅላይ ሚኒስትር የሚሰጠው ስልጣን አለ። ያው ተስፋ የምታደርገው ጠቅላይ ሚኒስትሩ አይሸጡንም ነው፣ ተስፋ አሳልፎ አይሰጡንም ነው እንጂ። የኤርትራን ስምምነት በሚመለከት እኛ ዝርዝር አናቅም። እኛ ሳንሆን እውነት ለመናገር ብዙ ባለስልጣኖችም አያውቁም። ግን አሪፍ ነገር ነበረው የኤርትራ ስምምነት። ህዝቦች እኮ ተገናኝተዋል። እናንተ ፈረስታ እንዳይታቸዋል። ከዚህ የተሻለ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 አንዳንዴ ነፃነትን ምንድነው ከፍተን ማጽ ነፃም ብትለው መጀመሪያ የክቡር ጠቅላይ ሚኒስትሩ ወይ የክቡር ርዕሰ መስተዳድሩ ጥበብ፣ አቅም፣ መለኮታዊ ባህሪያት አጉልቶ ካልጀመረ ሌላ ነገር ማቅረቢያ የለበት ይመስለዋል። አንዳንዴ ደነግጣለሁ። አሁን የፌዴራል እኔ ድሮ ሚዲያ ኃላፊም ነበሩ ማስታወቂያ ሚኒስትር ነበር። ብዙ ሚዲያ ያሳቅቀኛል ሳይ የጣና ድልድይ በገበሬ ጉልበት የተሰራ አስመርቃለሁ ብሎ የሚሄድ ሰውዬ ረጅም ሰዓት ተሰጥቶት ይህንን ፕሮጀክት ስንቀርጽ ነው ብሎ ያቀርባሉ። ትልቅ ስራ ትደርጉ ክሰት ጊዜያቸውን ጉልበታቸውን ተጠቅመው ያንን ችግር ለመፍታት የተንቀሳቀሱ ገበሬዎች ምን ያ ስለዚህ ጉዳይ ምን እንደሚሉ እንኳ ጊዜ የለውም። ሰው በየቦታው የሄደ ነፃነትንም ጭምር ለምንድነው ለመያዣ ራሱ ሆስቴጅ የሚያስይዝ ፕራክቲሽነር የለም ማለት አለም ስለሚዲያ ዝም ብሎ ነፃ ፍራቻ በሚል ብቻ የምንገልጸው ነገር አለም ተቋማዊም የአቲቲዩድ የአስተሳሰብም ነገሮች በርካታ አሉት። መዋቅራዊ ችግሮችንም በደምብ ሲ ከማንኛውም ነገር በላይ ግን ኮሚትሜት ዲወርገበ ሚዲያን መፈቅድለት ስለ ኔ መልካም ነገር ብቻ እንዲያወራ ከሆነ ለሚዲያ ነፃነት ያለው ትርጉም በጣም በጣም አደገኛ ነው። ዋናው ነገር ባላንስ ሆን መቻል አለበት። የህዝቡን ጥቅም ማዕከል ያደረገ ሥራ መስራት መቻል አለበት፣ ግን ደግሞ አሰላልፍ ሰላም ጤና ይስጥልኝ፣ የሚዲያችን ተከታታዮች የኢትዮ አዲስ ዴሊ ነው። ዛሬ ይዘን የመጣ ነው በፕሮፌሰር መስፍን ወልደ ማርያም በአንድ ወቅት በማህበራዊ ሚዲያ ላይ ከጻፉት ወልቃይት የማን ነው የማይረባ ጥያቄ በሚል ርዕስ የጻፉትን ጽሁፍ ልናካፍላችሁ ወደድን። እኛም ይህን አስተማሪ ፕሮግራም እስከ መጨረሻው እንድትከታተሉት በትህትና እየጠየቅን ፕሮግራማችን ከወደዳችሁት እና ቪዲዮችን ወደ እናንተ ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በነገር አስተሳሰብ ወይም በአስተሳሰብ ህግ ሎጂክ ትምህርት ላይ አንድ የማስታውሰው ምሳሌ አለ። ሚስትህን መደብደብ ትተሃል ወይ የሚል ጥያቄ ነው። ጥያቄው የሚነሳው ጠያቂው አውቃለሁ ብሎ ከያዘው እውቀት ወይም እምነት ነው። ስለዚህም ጠያቂው የሚፈልገው ጥያቄ ለማስተላለፍና መልስ ለማግኘት አይደለም። ጠያቂው የሚፈልገው በጥያቄ መልክ የራስን እውቀት ወይም እምነት ለተጠያቂው ለማስተላለፍና ተጠያቂውን የጠያቂው ደቀ መዝሙር ለማድረግ ነው። ሚስትን መደብደብ ትተሃል ወይ? መልስ የሌለው ጥያቄ ነው። አዎ የሚል መልስ ሰውየው ሚስቱን ሲደበድብ እንደነበረ አመነ ማለት ነው። አልተውም ካለ ደግሞ በራሱ ላይ መሰከረ። ሁለቱም መልሶች ተጠያቂውን የሚያስወነጅሉ ስለሆኑ መልስ አይደሉም። ከዚያም በላይ ጥያቄው ትክክል አይደለም፣ የማይረባ መጥፎ ጥያቄ ነው። ወልቃይት የማን ነው የሚለው ጥያቄም ትክክል አይደለም፣ የማይረባና መጥፎ ጥያቄ ነው። ጠያቂ የሚፈልገው መልስ የአማራ ነው፣ የጎንደር ነው፣ የትግራይ አይደለም የሚል ነው። ነገር የሚገባው ተጠያቂ ጥያቄውን ጠያቂ በፈለገው መልክ አይመልስለትም፣ ይመልስለትም አይገባም። ወልቃይት የኢትዮጵያ ነው የሚል መልስ አይፈልግም። የማይፈልግበት ምክንያት ወልቃይት የኢትዮጵያ ነው ማለት ወልቃይትን ከጎሰኛነት አጥር ስለሚያወጣ ነው። የትግራይ አይደለም፣ የአማራ አይደለም፣ የኢትዮጵያ ነው። አሁን ትግራይና አማራ ኢትዮጵያ ናቸው። ይህ ከተባለ በኋላ ወልቃይት የትግራይ ነው ወይስ ያማራ የሚለውን ጥያቄ ማንሳት የጎሰኛነት ጥያቄ ነው፣ የኢትዮጵያውነት ጥያቄ አይደለም። ጥያቄው የማይረባ የሚሆንበት አንዱ ምክንያት ይህ ነው። ሁለተኛው ምክንያት የጎሰኛ ጥያቄ በመሆኑ የወያኔን የጎሰኛ መመሪያ የሚያከብር መሆኑ ነው። ትልቁና መሰረታዊ ጥያቄ በአማራ ክልል ስር የነበረው ወልቃይት በወያኔ አገዛዝ ወደ ትግራይ ክልል መግባቱ ነው። እዚህ ላይ ጥያቄው የወልቃይት ወረዳ ወይም አውራጃ ነው በውስጥ የሚኖሩ ሰዎች የጎሳ አይነት ወይም የጎሳ ስብጥር አይደለም። የፈለገውን አይነት አንድ ጎሳ ወይም የብዙ ጎሳ ስብጥር ሊኖርበት ይችላል። ክርክሩ መሆን ያለበት የወልቃይት አውራጃ ከጎንደር ክልል ወጥቶ ወደ ትግራይ የገባበት መንገድ ትክክል አይደለም። የአስተዳደር ለውጡ የተፈጸመው የፌዴራል መዋቅሩን ስርዓት በጣሰ መንገድ፣ አንዱ ክልል ወይም ትግራይ በሌላው ክልል ላይ የጉልበተኝነት ወረራ አካሂዷል ነው። ይህ ወረራ ህጋዊ አይደለም። ይህ ወረራ ሊቀለበስ ይገባል። ዋናው መቋጠሪያ ይኸው ነው። ግን ጉዳይን የጀመርነው ከመሃሉ ነው። ሲጀመር ወያኔ ከኦሮሞ ቡድኖች ውስጥ ኦነግን መረጠና አማርኛ ተናጋሪውን አለ እያለ እንደሌለ ቆጠረው። በዚያን ጊዜ ኦሮምኛ ተናጋሪዎቹም ኢፊታዊነቱን አልተናገሩም። ዋና የፖለቲካ ጉዳይ አድርገው አላነሱትም። ለምን? እነሱ በሎሊነት በመመረጣቸው በደስታ ተውጠው ስለነበር ጌቶቻቸውን ለማስቀየም ፍላጎት አልነበራቸውም። ግን ወያኔ በእጁ ያሉት ምርኮኞች ከአደራጀ በኋላ ኦነግ ተባረረና በኦሕዴድ ተተካ። የኦነግ መሪዎች አገር ውስጥ ሆኖ ለመታገል የሚያስከፍለውን ዋጋ ላለመክፈል በአሜሪካና በአውሮፓ ተቀምጠው በስልክ ትግሉም መምራት መረጡ። ወያኔ ኦነግም በብዙ መንገድ ተጠቅሞበታል። አንደኛና ዋነኛው አማርኛ ተናጋሪውንና ኦሮምኛ ተናጋሪውን ለመለያየትና በቅራኔ ለማጋጠም፣ ሁለተኛ የኦሮሞ መሪዎች ነን የሚሉ ሁሉ ለወያኔ ትሑት አገልጋይ ከመሆን ሌላ አማራጭ እንደሌላቸው አረጋገጠላቸው። ኦነግን እና እስላማዊ ኦነግን አፋጅቶ በሆሊድ አጋዥነት ሁለቱንም ከትግል መድረኩ አስወጣቸው። አለ ተብሎ እንደሌለ የተቆጠረው አማርኛ ተናጋሪው በእነ ታምራት ላይኔ ላይኒ በእነ በረከት ስሞን በእነ ህላዊ ሴት ተፈራ አልዋ ሁሉም ያለ ጥርጥር አማርኛ ተናጋሪዎች ናቸው። ነገር ግን ከየድ ከየት እንደበቀሉ አጠራጣሪ ነው። ተወከለ ከጎንደርም ይሁን ከጎጃም፣ ከወሎም ይሁን ከሸዋ የእነዚህን ሰዎቹ ክልና የተቃወመ የለም። እንዲያውም ለአሽከርነት ውድድር ነበር። በሁለቱ ድርጅቶች በብአዴንና በኦህዴድ አማካኝነት ወያኔ ወደ ሰባ በመቶ የሚጠጋውን የኢትዮጵያ ሕዝብ በቁጥጥሩ ስር አደረገ። ይህ ሁሉ ሲሆን በሀገር ውስጥ ያሉት የአማርኛ ተናጋሪውና የኦሮምኛ ተናጋሪው ወኪሎች ዘንባዮቹ ለፍርፋሪ ሲፎካከሩና ሲነታረኩ ወያኔ የራሱን ክልል በትምህርትና በልማት ለማሳደግ እየሞከረ ነበር። ለእኔ ፍሬ ነገሩ አማርኛ ተናጋሪም ሆነ ኦሮምኛ ተናጋሪው 25 ዓመታት ሙሉ እየተፎካከሩ ወያኔን ከማገልገል ሌላ መብትና ስልጣን ፈልጎ አያውቁም። ስለዚህም ከማይነገር ከብቱን ከማይራገጥ ወተቱን እንደተባለው ወያኔም በከብቱም በወተቱም ተጠቀምበት። በ1996 ዓመተ ምህረት የክህደት ቁልቁለት በሚል ርዕስ ትንሽ መጽሐፍ አሳትመኝ ነበር። በዚያ መጽሐፍ ውስጥ በገጽ 96 እና 97 መካከል ካርታዎች አሉ። ከነዚህ ካርታዎች አንዱ የኢጣሊያ ምስራቅ አፍሪካ ወይም አፍሪካ ኦሪንታሊ ኢጣሊያና 1928-1933 ዓ.ም የሚል ነው። በዚያ ካርታ ላይ ፋሽስት ኢጣሊያ ትግራይን በሙሉና አፋርን በሙሉ በኤርትራ ክልል ውስጥ አድርጎት ነበር። በደቡብም የኢጣሊያን ሶማሊያ ወደ ሰሜን ገፍቶ ኦጋዴንም በሙሉና ግማሽ ባሌን ጨምሮበት ነበር። ምዕራቡን ክፍል ወለጋን፣ ኢሉባቡርን፣ ጋሞጎፋን፣ ሲዳሞን በአንድ ላይ አስሮ ላና ሲዳማ የሚል ስያሜ ሰጥቶት ነበር። ሐረር፣ ሰሜን ባሌና አዊሲን ጠቅልሎ ነበር። ወያኔም ከፋሽስት ኢጣሊያ የወረሰውን አስተሳሰብ ይዞ የጎሳ ክልሎችን ፈጠረ። በዚያን ጊዜ ግማሹ እልል እያለ ግማሹ እያጉረመረመ ተቀበለ። በዚህም ስርዓት አንድ ትውልድ በቀለና በጫስና በጋ እያደገ ወያኔ የበቀለበትን ትግራይን ሲያይ አነሰችው። በዚያ ላይ በሰሜን በቂልነት ደም ከተቃባቸው ከኤርትራውያን ጋር፣ በደቡብ ደግሞ የስልጣን ችግሩ ጠላት ባደረጋቸው ኢጣሊያ ወይም አማራ ብለው በከለላቸው ሰዎች በጎንደርና በወለ በኩል ታፍኗል። በዚያ ላይ በትግራይ ውስጥ ካለው የእርሻ መሬት የተሻለ በጎንደርና እና በወለ አለ። ጉልበተኛው ነው መቸገር አይበጅምና፣ በጊዜ በጠዋቱ ከጎንደርም ቀንጨብ ከወሎም ቀንጨብ አደረገና አበጠ። ሲያብጡ ቦታው ይጠባል። ስለዚህ ወደ ቤንሻንጉልና ወደ ጋምቤላ በመዝለቅ ሁለት ዓላማዎችን ማሳካት ይችላል። አንደኛ ትግራይ ሰፊ የሆነና በእርሻ ልማት የሚከብርበት ተጨማሪ መሬት ያገኛል። ሁለተኛ ጠላት ብሎ የፈረጀውን አማርኛ ተናጋሪ ህዝብ የውጭን ክኪ እንዳይኖረው ያፍነዋል። ከሱዳንም ጋር ጊዜያዊ ወዳጅነትን በመሬት ይገዛል። የወያኔ የእውቀትና የብስለት እጥረት ከብዙ ትንሽም ትልቅም ኃይሎች ጋር ያላትመቸዋል። ሱዳንን በመሬት በማታለል ሱዳንን ከደቡብ ሱዳን፣ ከኤርትራ፣ ከግብፅ፣ ከሳውዲ አረቢያ፣ ከየመን ከሶማሊያ መለየት የሚችሉ ይመስላቸዋል። ልክ አማኛ ተናጋሪውን ኦሮምኛ ተናጋሪውን እንደለዩት የተዘረዘሩት ሀገሮች ሁሉ በሱዳን ላይ ከወያኔ የበለጠ ጫና ማድረግ የሚችሉ ናቸው። አሜሪካን ለብቻው ብቻ ሳይሆን ከነዚህ ሀገሮች ጋር አብረን ስንገምተው የወያኔን ደካማ ሁኔታ ለመገንዘብ ቀላል ነው። በአካባቢያችን ካሉት ሀገሮች ሁሉ ወረተኛ የውጭ አመራር ያለው ሱዳን ነው። ሱዳን የኤርትራን መገንጠል የደገፈው በአሜሪካ ጫና መሆኑን አነርሳ። ለማንኛውም አሁን በወልቃይት የተጀመረው ውጊያ ከቀጠለ የወያኔና የሱዳን የጓዳ ጨዋታ ያበቃለታል። ጉዳዩ ሰፊ ጥናት የሚያስፈልገው ነው። ወደ ጊዜው አንገብጋቢ ጥያቄ ስንመለስ ጥያቄው በቁሙ የወልቃይት ጸገዴ የተወላጆች እንዳቀረቡት ሲታይ የወያኔ አገዛዝ 25 ዓመታት የደከመበት የጎሰኛ ስርዓት ቢያንስ በአስተሳሰብ ደረጃ የተሳካ መሆኑን ያረጋግጣል። የኢትዮጵያ ህዝብ ከጎሰኛ አስተሳሰብ ገና እንዳልወጣ የሚያረጋግጥ ነው። በሌላ በኩል ደግሞ ወያኔ በጎሳ ስርዓት እየገዛ በጎሳ ስርዓት የሚሸነፍ መሆኑ በግልጽ እየታየ ነው። ይህኔ ይህንን አዲስ ክስተት ገና አልተገነዘበውም። ከ25 ዓመታት በፊት ከመለስ ዜናዊ ጋር ለመጀመሪያና ለመጨረሻ ጊዜ ተገናኝተን ስንከራከር አማራ የሚባል ጎሳ አሁን የለም ግን አንተ ትፈጥሯዋለህ ብየው ነበር። ገና በህፃንነት ነው እንጂ አሁን ተፈጥሯል። በደቡብ አፍሪካ ኔልሰን ማንዴላ በእስር ላይ በሚንገላታበት ጊዜ ደክለርክ የሚባለው የደቡብ አፍሪካ መሪ ማንዴላን ከስራ አስወጥቶ እንደ ኩያው በጠረጴዛ ዙሪያ ተነጋግረው የሁለቱ ተቃራኒ መሪዎች መተማመን የደቡብ አፍሪካን ችግር ለጊዜው ፈታው። ማንዴላ በክብር ሞተ። ደክለርክ በክብር ይኖራል። የሚያሳዝነው በወያኔ አመራር ውስጥ እንደ ደቡብ አፍሪካዊ ደክለርክ ያለ ሰው እንኳን ሊኖር ሊታለልም አይችልም። እንኳን በወያኔ ውስጥ በሀገሩም እንዲህ አይነት ሰው እንዳይኖር አረጋግጠዋል። የተጀመረውን ግብግብ ኢትዮጵያ ካላሸነፈች ማንም አያሸንፍም። ኢትዮጵያ የድንክዬዎች ሀገር ሆናለችና የገጠማትን ችግር እግዚአብሔር በጥበቡ ይፍታላት።